ምሳሌ ድራማ ማለት እንግዲህ አደገኝነቱን አይረኝነቱን እንደቀጠለች ነው። በመጨረሻ እንግዲህ ማዲበል በጣም ችግር ውስጥ ገብቷል ማለት ነው። ማለት እንግዲህ በጣም አስቸጋሪ ሰው ናት። እንደምንም እንደምንም ብላ እንግዲህ አድብል ብልን ችግር ውስጥ ከታለች ማለት ነው። እንግዲህ አድብልብል ብል በዚህ ሰዓት የዜናን ለመያዝ ነበረ አላማው አልተሳካለትም ማለት ቃል ገባችለትን ሸውዳለች እንግዲህ አሁን በዚህ ሰዓት ማድበልብል ሌላ ታሪክ ውስጥ ሌላ ስሜት ውስጥ ገብቷል ማለት ነው የዜና አሁን ማድበልብልን ለማስገደል ነው እየጣሪ ያለው እሱ ከጠፋ ማንም ሰው የለም ማንም ይናገር ሰው የለም ነገር ግን ቡሩክ እንዳለ የቡሩክ ሁኔታ ምን ላይ እንደሆነ ትንሽ ጫፍ እንዲሰማ ማድረግ አለብን፣ በማለት እንግዲህ ከአለቃው ጋር እያወራ ነበረ ማለት ነው። እንግዲህ አለቃውም እንደዛ ማድረግ አለብን ነገር ግን እሱ መጥፋት አለበት እያለ ነው ማለት ነው። ማዲበል እንግዲህ በጣም ኃይለኛ ሰው ነው። የዝና እንግዲህ ቀድሜን ደም ተቀባባን እንጂ ከሱ ጋር ነበረ ስራ መስራት በጣም ጭካኔው ጥግ ድረስ ነው። እኔንም ልገለኝ ነበረ አምልጬ ነው እንጂ በማለት እንግዲህ ለአለቃው እየተናገረ ነበረ ማለት ነው። እንግዲህ የዚህና አገሩ ሰላም ነው ብሎ ማለትን ወደ ቤት ለመሸኘት በመኪና መጥተው ነበረ። እንግዲህ ማድቤል እየተከታተለው ነበረ ማለት ነው። እየተከታተለ ነበረ የሄደበት ቦታ ሁሉ ማለትን እንግዲ ወደ ቤት አድርሷት ወደ ቤት ሲመለስ እንግዲህ የብሩክ ሁኔታ ምላይ እንደሆነ ለማወቅ ሞቴ ወንድሜ አለው። ነገር ግን ወንድሜ አልሞተም፣ ከሞተም ሬዘው ማየት ፈልጋለው። በማለት እንግዲህ ማድቤል ሌላ ሁኔታ ቡሩክ እንደጠፋ ነው። ምንም እየተሰማ ነገር የለም። በመጨረሻ ግን ስለ ቡሩክ ሆነ ነገር መስማት አለብን፣ የሆነ ነገር መናገር አለብን በማለት እንግዲህ ቡሩክ ስም እየጠሩ እያነሱ ነው። በዚህ ሰዓት ማለት ነው። ቡሩክ እንግዲህ እንደወጣ ነበረ የቀረ ማለት ነው። ማዲበል ወንድሜ እንደዚህ ጠፍቶ ቁጭ ብዬ መመልከት አልችልም፣ የሆነ ጫፍ የሆነ ፊንጭ ማገኘት አለብኝ በማለት ሌላ ታሪክ ውስጥ ገብቷል። አሁን በዚህ ሰዓት እኔ ሊሞትም ሊኖርም ይችላለው እኔ ከሞትኩኝ ግን የወንድሜ ልጅ አደራ ብሎ ለሞገስ ማለት ነው። ነገር ግን ወንድሜ አልሞተም አለ። ልጁን አደራ ብሎ እንደሰጠኝ እኔ አደራውን ለሱ በእጁ አስረክብለት አለው። ወንድሜ አልሞተም በማለት እንግዲህ ቅድስት እንግዲህ ቤት እያጸዳች ብሩክ የጻፈው ደብዳቤ አግኝታ ነበረ ማለት ነው። እኔ እንዳጋጠፋውኝ ካጣችሁኝ እኔ የኔ ስለ ሁኔታዬ ስለ መጥፋቴ ስለ ሁና በደንብ ነው የሚያቆብው የሚለው ደብዳቤ አስቀምጦ ነበረ ማለት ነው። በመጨረሻ እንግዲህ እንደዚህ ተፈጠረ። ማዲበልም ሌላ ሁኔታ ውስጥ ገብተዋል። ወንድሜ ማግኘት አለብኝ አገኛሉ ብሎ እንግዲህ ሌላ ታሪክ ውስጥ ገብተዋል። በጣም ተናደዋል። የሚያደርገው ነገር አጥተዋል። ማዲበል እንግዲህ የዝናን አግኝቶ ነበረ ማለትን ሸኝቶ ሲመለስ እጅ ለእጅ ተገናኙ። አንድ ላይ ሲገናኙ የዝና ዛሬ አንቴ ወየኔ ወይ አንቴ ይሆናል። ከአንድ ሁለታችን አንድንሞታለን። ነገር ግን አንቴ ዛሬ ትጠፋለ፣ እገልሃለሁ በማለት እንግዲህ ብዙ ነገር ተናግረው ነበረ። በዚህ ሰዓት እንዳቶ እኔ ከተኩስ ግን በደቂቃ ውስጥ አንቴ ሌላ ችግር ውስጥ ትገባለ በማለት እንግዲህ እያስለፈለፈ ነበረ ማለት ነው። በመሀል እንግዲህ ሮጦ አመለጠ ማለት ነው። ማዲበል በዚህ ሰዓት ብዙ ጥይት እየተኮሰ ነበረ ማለት ነው። በጣም ተናደዋል። ስለ አመለጠ ሮጦ ነው ያመለጠ። ሮጦ አመለጠና እና መኪና ያቆመበት ቦታ ሂዶ ቶሎ ብሎ መኪና አስነስቶ አመለጠ ማለት ነው። ማድቤል እንግዲህ አይለቆም ነበረ። ዛሬ አንገቱ ላይ ቆሜ ወንድሜን ይጠይቋለው፣ እምቢ ካለ እገላለው ብሎ ነበረ ይሄደ ማለት ነው። ማድቤል እንግዲህ በጣም ተናዶ ነበረ። በጣም ንዴት ውስጥ ነው ያለው። የዚና እንግዲህ ማድቤልን መጥቶ ነበረ በዚህ አጋጣሚ። ነገር ግን የዚና በጣም ተደስቶም ነበረ። ማድቤል በጣም ጀና አልበገሬም ያለ አውቆ ደካማ የደካማ የመሰለው የወደቀው እንጂ ማዲበል በጣም ማይለኛ ወንድ ነው ማለት ነው የዝና እንግዲህ አንዳንድ ጊዜ ይለፈልፋል እንጂ አቅሙ ምኑም የለው ማለት ነው እንግዲህ አንዳንድ ጊዜ የሰዎችን ሁኔታ አቅማችን መሳየት የለብንም በውስጥ የሚይዝ አደርጋለሁ ብሎ ለማድረግ የሚፈልገውን የሚፈጽም ጀይና ወንድ ነው ማለት ነው የዝና የዝና እንግዲህ በጣም እሱ በጉልበቱና እና በአካባቢ ያሉ በዙሪያ ያሉ ሰዎች ነው የሚተማመነው አድብልብል ግን ጀግና የሆነ ብቻውን ነው አደርጋለሁ ብሎ የሚወስነው ማንንም እርዳታ አይፈልግም ሞገስ እንግዲህ ከሱ ጋር ለመሄድ ይፈልጉ ነበረ ሞገስ በዚህ ሰዓት አንተ እንዳትከተለኝ ልትሞትም ልንኖርም እንችላለን ነገር ግን አንተ እራስ የምትኖርለት ሚስት አለ ፍቅረኛ አለ። እኔ ማንም የለኝም። ስለዚህ ከራሴ ጋር ተነጋግሬ ወስኔ ነው ከኔ ጋ መሆን የሚችለው አንተ ከኔ ጋ እንዳትሆን ብሏል ማለት ነው። ማለት እንግዲህ በዚህ አጋጣሚ ማዲበል የዚና ሲቀጠቅጠው ነበረ ማለት ነው። ለዚህ ድንጋይ ይዛ ልጁ ሮጥ ነበረ ልትመታ። ማዲበል በጣም ተናዶ አይለኛ ንዴት ውስጥ ገብቶ ነበረ ማለት ነው። ማዲበል እንግዲህ በጣም ቻይና ወንድ ነው ማለት ነው። ብዙ ነው የማይፈራ የማይኮራ ወንድ ነው ማለት ነው። ሰላም ሰላም፣ እድሜ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልሆን ጤና ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች፣ ስለመጣችሁ ደስ ብሎኛል። እንኳን በሰላም ወደ ቤቴ መጣችሁ። ወደ ቤቴ ስለመጣችሁ ደስ ብሎኛል። ሰላማችሁ ይብዛልን። በያላችሁበት ቦታ ሼር ላይክ ሰብስክራይብ በማድረግ እና ራስ ነው። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ። የኔ ያለው ፈጣሪ የተመሰገነ ይሁን። ቪዲዮዬን ስትመለከቱ ሼር ላይክ አድርጉልኝ። መልካም እና ለራስ ነው አይከፈለበትም። የኔ ውድ ቤተሰቦች ፈጣሪ ባላችሁበት ቦታ ሰላማችሁን ያብዛልኝ። ማለት እንግዲህ በጣም ደንግጣ ነበረ። እንዳሰበችው እንዳልተሳካላት ስለሆነ በጣም ደንግጣ ነበረ። እንግዲህ አንዳንድ ጊዜ ተንኮል የምናስብ ተንኮላችን ሳይሳካልን ስንቀር በጣም እንደነግጣለን ማለት ነው። ሉላ በዚህ ሰዓት በጣም ደስተኛ ናት ማለት ነው። ምክንያቱም ከሞጎስ ጋር ስለሆነች፣ ከከተማ እንውጣና እንኑር ብቻችን በማለት እንግዲህ ሞጎስን እያናገረች ነበረ። ሞጎስ ደግሞ እንዴት የወንድሜን ብሮክን መጨረሻ ሳልሰማ እንዴት ዳሎ ሉላ፣ እኔምኮ ይሰማኛል ወንድኮንኝ በማለት እንግዲህ እየተናገረን ነበረ ማለት ነው። እንግዲህ አንዳንድ ጊዜ በሰብኖ ባላሰብነው መንገድ የሚሆኖ ነገር አለና ማሌት በጣም ደንግጣለች። ፍራታ ራሷ ምን ሆነሽ ነው ሉ የደነገሱ ምን ተፈጥሮ ነው? በማለት እንግዲህ ማለትን በጥያቄ አፋጠጠቻት። ማሌት ደግሞ መናገር አልፈለገችም። እንግዲህ ማለት ማለት ማለት በጣም ተንኮለኛ ክፉ መንፈስ የተጠጋበት እሰው የሚትጫወተው ገጸ ባህሪ በጣም ከባድ ነው ማለት ነው። ማድቤል በልቤል እንግዲህ ወደ ቤት ገብቷል። በጣም ተናደዋል። በጣም የሚሆኑ ነገር የለም። በሩ፣ ሶፋ፣ ድንጋዩ ሳይቀር እንግዲህ በካልቾ እየተማታ ነው ማለት ነው። ምክንያቱም በጣም ተናደዋል። በጣም ነው ንዴት ውስጥ የገባ የዜና እንግዲህ በዚህ ሰዓት በጣም ፈርቷል። ማድቤል በጣም ጨካኝና እና የማይፈራ ምንም ነገር ምንም የማይመስለው ጨካኝ ወንድ ነው፣ በማለት እንግዲህ ለአለቃ ራሱ እየተናገረ ነበረ ማለት ነው። እንግዲህ አንዳንድ ጊዜ ያሰምነው ነገር ሳይሆን ያላሰምነው ነገር ይሆናል ማለት ነው። ማዲበል እንግዲህ ዝናን ራሱ አንቀጠቀጠው ማለት ነው። በጣም ፈሩ። ይህ ሰውየ መጥፋት አለበት መሞት አለበት በማለት እንግዲህ ሌላ እንግዲህ የሞት እቅድ እያወጡ ነው። ማዲበል በላይ ማለት ነው። ማዲበል በል እንግዲህ በጣም ጠንካራና ጎበዝ የሆነ ልጅ ነው። እንግዲህ ከዚህ በኋላ የዝና መከተል ትቼ የሱ ከሱ በላይ ያሉትን የነሱን አለቃ ናቸው የሱ አለቃ የሱ አሰሪ ናቸው። እኔ መከተል የሚፈልገው ድመት እንግዲህ ጭራውን ከያዟት ዞር ብላ ትናከሳለች፣ ወገቧን ከያዟት ጎንበስ ትላለች። በማለት እንግዲህ ብዙ ነገር ተናግሯል። ማዲበል እንግዲህ ማዲበል በዚህ ሰዓት በጣም ብሩክን ለማገኛት የማላደርገው እጥረት የለም። ወንድሜ ማግኘት አለ። ስለዚህ እኔ አሁን ማድረግ ያለብኝ የዝናን መከታተል፣ የሱ ከኋላ ያሉ አንደኞቹን ዋነኞቹን ነው መያዝ የሚፈልገው ምክንያቱም ስለ ወንድሜ ስለ ብሩክ በደንብ ነው የሚያውቀው። በማለት እንግዲህ ማዲበል በጣም አሁን ሌላ ታሪክ ሌላ ስሜት ውስጥ ወንድማችን ማዲበል እንግዲህ በጣም ጀይና የሆነ ወንድ ነው። እናቱ የወለደች ማለት ነው። እንግዲህ ማዲበል አደርጋለሁ ግሉ ብሎ ያሰበውን ነገር ለማድረግ ወደኋላ አይልም ማለት ነው። አደርጋለሁ ያላትን ነገር አንድችም እጅም ሳይተዋት ያደርጋታል፣ ይፈጽማታል፣ ያከናውናታል ማለት ነው። በጣም ቃለኛ ወንድ ነው ማለት ነው። ቅድስት ማለት ባታ ነበረ ምሳሌ ስጋ ወጣ አምሮኝ ነበር አለች። እንግዲህ ምሳሌ እንደዛ ስላለች ቅድስት የምታደርጉ ነገር ሀታ እንግዲህ ውጭ ደላላ ጋ ወጣ ስጋ ገዝታ ለማብላት ነበረ ማለት ነው። ይሄ ቤት የመጣ ልጁ ወይ ደግሞ እንደ አጋጣሚ ከዳታ ጋር ይተዋወቃሉ ማለት ነው። የዝና እንግዲህ በዚህ ሰዓት በጣም ኃይለኛ ፍራቻ ውስጥ ገብቷል ማለት ነው። ማዲበልን በጣም ፈርቶታል፣ ተንቀጠቀጠ። እንግዲህ የማዲበል ጀይንነት እንግዲህ የዝናን እንኳን አንቀጠቀጠው ማለት ነው። የዝና እንግዲህ በጣም ጀይና እየተባለ ነበረ። አሁን እንግዲህ ከሱ የባሰ ማዲበል መቶበታል ማለት ነው። ማዲበል እንግዲህ በጣም ኃይለኛና ጀይና የማይፈራ፣ የማይኮራ አደርጋለሁ ያለውን ነገር በየንዳንድች የሚያደርገ የብ ፍጹም ወንድ ነው ማለት ነው። እንደዚህ አይነት ወንድ ነው በቃ። ወንድ ማለት ማለት ነው እንግዲህ ቅድስትዬ ስጋ ገዝታ ወጥ ሰርታ ነበረ። ለምሳሌ ስጋ አምሮኛል ስትል ለነሱ አቅርባላቸው እንግዲህ እሱ አንድ ነው። ሳትቀምስ እነሱ ጠራርገው ጨረሱ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ከልጁ ጋር ደግሞ ዳታ ትተዋወቃለች። ዳታ እንግዲህ ብሩንም ሳይወስዶ ከዚህ ቤት ውጣ ብላ የበላህ ስንት ብር ነው በማለት እንግዲህ ከቤት አባረረችው ማለት ነው። ማዲቤል እንግዲህ ማንም ሲደውልለት ስልኩን አያነሳም በጣም ኃይለኛ ጭንቀት ውስጥ ገብቷል። አደርጋለሁ። ምንም ነገር ለማድረግ ወደኋላ አልልም። አድርጓለሁ። ወንድሜን አገኘዋለሁ። የት እንዳለው ማግኘት አለብኝ በማለት እንግዲህ በጣም ኃይለኛ ስሜት ውስጥ ገብቷል ማለት ነው። ቅድስትዬ እንግዲህ ቡሩክ የጻፈ ወረቀት አገኘች፣ ቤት እያጸዳች ማለት ነው እንግዲህ ደብዳቤ የሚለው እኔ ከጠፋሁ እኔ እንዳጋጣሚ ከተሰወርኩ ካጣችሁኝ፣ ስለእኔ መጥፋት፣ ስለእኔ ሁኔታ የዚና በደንብ ያቃል በማለት እንግዲህ ወረቀቱ ላይ አስፍሮት ነበረ ማለት ነው። እሱ ወረቀት ስታገኝ እንግዲህ በጣም ደንግጣ ነበረ። ቅድስት እንግዲህ ወደ ማድበል ሲደውለው ማድበል ሊያነሳለት አልቻለም። ምክንያቱም የዝናና ማሌትን እየተከታተላቸው ነበረ ማለት ነው። በመጨረሻ እንግዲህ ሙጎስ ሲደውል ለሙጎስ ተናግራ ሙጎስም ሳማ እንግዲህ በመጨረሻ ማድብል ብልን ወደ ቤት መጡ ተናገሩ፣ እየተወያዩ ነበረ ማለት ነው።